ይቀረጽ ይቀረጽ ይቀረጽ እን እቺ አንቺን ነው የምትመስለው። አረች እ ሁሉም ይመስላል። እንደምናችሁ ደህና ናቸው። አንተነህ ስልክ ስታነሳ የነበረው በ በልጣሁሽ የለም እሱ የታለና ሁ ክስቴ እና ላስተዋውቅ። አንተ እሺ ደና ናችሁ? ታሬስ እንደምናችሁ። ታሬስናሁምና ይው ልጅ ስራ ሰርታለች። ሰላም ሚኪያዝ ታስ ናችሁ? እሺ አረፍ ማለት ፈልጋችሁ ነው? እሺ እሺ።